እንደ ቀላል ነገር እንኩ ተብሎ ይሰጣል እንዴ? እንደሞ እኮ ነገ ሜኛ ወርስ ነው። በጣም መጥፎ ምሽት ያሳለፍ እዚህ ቤት ላይ ደገ ወደ ሜታ ቤት ሄድ ይሻለኛል። በጣም ነው ቆይ ላይ ኩል ያና ያህል ቤት ለነሱ መከራ ተገቢ ነው። መከራ ቴ ነው እንደገረመሽ ዛሬ ቤቱን በእጁ አስረክበዋለሁ። በእጁ ምን? እኔም እራት አዘጋጅ አልኩት። ሰርፕራይዝ ላደርገው ነበረ ግን ሚስት አልተቀየረች። ቆይ ይህን ስታረግ ላይ ማወቅ አልነበረብኝም ታክማል። ወይዘሮ ዝናሽ እና አቶ ለይኩን በድጋሚ ተጣልተዋል ማለት ነው። እንግዲህ እንዲጣሉ መንስ የሆነችውም ወይዘሮ ዝናሽ ናት። አቶ ለይኩን ገንዘብ አለኝ፣ ሀብት አለኝ፣ ድሀ ሲቸገር ማየት አልፈልግም። ለጓደኛዬ ፈጥኖ ደርሶልኛል ድሮ፣ ዛሬ ምን ደግሞ ፈጥኜ ልደርስለት ይገባል ብሎ ቤት ገዛለት። ወይዘሮ ዝናሽ ና ኤሚን ደግሞ እምባከረየው ለምን ገዛህለት? ጭራሽ ደግሞ መግዛት መሰለፍ ለምን ተከራየ ብለውን ጣጥ ሲሉ ው መከራየት እናም አሁን ላይ ወይዘሮ ዝናሽ ትልቅ አመፅ ፈጥራለች ማለት ነው። ገነትና ኤደንም በዛ በኩል እንግዲህ ገኒ ተቀይር ያለው ብላለች። ነገር ግን ልተቀይራለች እውነት ወይስ ሌላ ሴራ ሌላ ሀሳብ አስባ ነው? ደግሞ ወይዘሮ ዝናሽ ታዲያ ምን ዋጣት? ከዚያ በኋላ እንደ ከዚህ ቀደሙ አቶ ላይኩን ራሱን ሳተ ይሆን ወይ የሚሉትን ማለት ነው። ቀጣዩን ክፍል ይዤላችሁ መጥቻለሁ። ሰላማችሁ ይብዛልኝ በያላችሁበት ውድ ቤተሰቦቼ። ይህንን ቪዲዮ ስትጀምሩ ላይክ እያደረጋችሁ ጀምሩ ማለት። እናም ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ ስል በትህትና ጋብዛለሁ። እንግዲህ የተፈጠሩ ብዙ ነገሮች አሉ ማለት ነው። ኑሐሚን የናሆን ፍቅር አገር አምራን ደግሞ ኑሐሚንን አናድዳለሁ ብላ ጭራሹ ሰው ተንቀልቅላ ተናዳ ቁጭ ብላለች፣ ማለት ነው አምራን። አሁን ላይ እሷ እንጋባለን ሽማግሌ ይላካል ብላ ነበረ። እንዲሁም ደግሞ ናሆምም ሽማግሌ አባዬ ይልካል፣ ከሽማግሌዎቹም አንዱ የኖሐሜን አባት ነው ብሎ ጭራሹን ኑሐሚንን በጣም አናዷታል። ማለት ነው ናሆም። ነገር ግን የኑሐሚን አባት ሽምግልናውንም እምቢ አላለም፣ ምክንያቱም ናሆም ማለት ልጁ ማለት ስለሆነ። ምክንያቱም አቶ ላይኩን አሁን ላይ እያደረገለት ያለው ነገር መቼም እውነት ለመናገር የእናት ልጅም እንኳን ሊያደርገው አይችልም። ስለዚህ ማቶ ተሰማ እንግዲህ እሺ፣ ምን ችግር አለው ለሽማግሌው እንሆናለን ችግር የለም ብለዋል። እና ታዲያ አሁን ላይ ምን ተፈጠረ? ኑሐሚንስ ምን ሆነች? የሚለውን ስናይ ኑሐሚን እንግዲህ ከናሆም ጋር ስራ ልትሰራ ልትጀምር እንደተነጋገሩ እየታወቀ ነገር ነው። እንዲሁም ደግሞ ያው ናሆምን ጠይቀው ነበረ ማለትም አሁን ላይ እኔ በጣም ደስተኛ ነኝ። ስለዚህ ስራዬንም በአግባቡ ሰራለሁ እና ስራዬን መስራት ስለምፈልግ መቼ ስራዬን ሌላ ሰው አልወስደውም ብዬ ተስፋ አደርጋለሁ ብላ ከዚህ በፊት እንደጠየቀችው የምናስታውሰው ጉዳይ ነው እና አሁንም አዎ፣ ወንበርሽ አለ፣ ማንም አልነካውም፣ ደግሞም ማንም አይነካውም፣ በፈለግሽው ሰዓት መምጣት ትችያለች ብሏታል። እናም ኑሐሚን ወደ ስራዋ ሄዳለች ማለት ነው፣ ስራዋን ጀምራለች። ታዲያ እሷ በመስራቷ የተቃጠለችው ኤሜንና እናቷ እንዲሁም ደግሞ አምራን ማለት ነው። ናሆምን ለምን ሌላ ስራ ትሰራም? ለምን ሌላ ቦታ አታስቀጥራትም? አንተ ጋር አትስራ ብለዋል። ሶስቱም ስጋቻቸው ናሆምና ኑሐሚን አንድ እንዳይሆኑ ነው። በጣም የሚገርመው ነገር ግን ናሆምና ኑሐሚን አንድ ይሆናሉ ማለት ነው። ምክንያቱም ናሆም በገንዘብ ይፈትናታል ማለት ነው። እና በገንዘብ ሲፈትናት በዛ በገንዘብ ምክንያት ደግሞ ትወድቃለች ፈተናውን። ምክንያቱም ገንዘብ ፈልጋ ነው አንተን የቀረበች ገንዘብ ፈልጋ ነው ብለዋለች እናቱ። በዛ ላይ ለአቶ ለይኩን ራሱ ነግረዋለች ዝናሽ። እኔ እኮ ስነግራችሁ አልሰማም አላችሁኝ እንጂ እች ልጅ እኮ ፍላጎቷ የልጃችን ገንዘብ ተዝቆ የማያልቅ የልጃችንን ገንዘብ ፈልጋ ነው፣ ሌላ ነገር ፈልጋ አይደለም፣ ፍቅር አይደለም። እኔ አቃታለሁ ብላለች። ወይዘሮ ዝናሽ ማለት ነው እንግዲህ፣ አውቃታለሁ ማለቷ እንዲሁ አይቼ ለያለሁ ለማለት ነው። ማንን አምራንን ማለት ነው። እና ስለዚህ አሁን ላይ ምንድን ነው የተፈጠረው መሰላችሁ፣ በጣም የሚያሳዝነው ነገር ማለት ነው ናሆም ነው ኑሐሚንን እየወደዳት ነው በዚህ በአዲሱ ክፍል ማለት ነው። ታዲያ አምራን በጣም ተናድዳለች። አምራንን ደግሞ እንግዲህ ኤርሚ እያስፈራራት ይገኛል እንደሚታወቀው አሁን ላይ ታዲያ አምራን በጣም ያሳዝነው ማለት ነው። አግኝቷት ነበር ኤርሚ ታዲያ ኤርሚ፣ ለባልሽ ይህንን ቪዲዮ ልልክለት ተዘጋጅቻለሁ፣ ባይሆን መደራደር እንችላለን ካለው ሀብቱ ላይ ሩቡን የሚሰጠኝ ከሆነ ይህንን ድሌት ልለታለሁ፣ አጠፋለሁ፣ ያለዚያ ግን በአደባባይ አሰጣለታለሁ ብሎ እንግዲህ ተናግሯል ማለት ነው። አምራን እብድ ነው የሆነችው። ቆይ እንተያያለን ብላ አምራን እንግዲህ ኤርሚን የሚደበድብ ሰው እየፈለገች ነው ማለትም፣ በቃ እሱን በዚህ ካልሆነ ቆይ ይሰራልሃለሁ ብለዋል ነበረ፣ በባለፈው ክፍል። አሁን ላይ ደግሞ እሱን የሚመታላት፣ እሱን የሚያግትላት፣ እሱን የሚይዝላት፣ በተለይ ይዞ እጁን ጠምዝዞ ስልኩ ላይ ያለውን ቪዲዮ የሚያጠፋና ስልኩን የሚሰርቅላት ሰው እየፈለገች ትገኛለች ማለት ነው። እንግዲህ ኤርሚ ደግሞ በዚህ በኩል በጣም ብልጥ ነው እና እሱ ደግሞ ብልጥ ስለሆነ ኤሚንን አጥምዷታል ማለት ነው። ኤሚን እንግዲህ በኤርሚ ቁጥጥር ስር ውላለች ማለትም ያው በፍቅር ለማለት ነው። እና ኤሚን ሳታስበው ቅልጥ ያለ እልም ያለ ፍቅር ውስጥ ገብታ የማይሆን ሰው አፍቀራ ችግር ውስጥ ገብታለች ማለት ነው። በሌላ በኩል እናቷና አባቷ አሉ። እና ኤርሚ ደግሞ አንቺ አቶችኝም ውሸታም ነሽ እንጂ እውነት ከወደድሽ ምን ችግር አለው? ምነው አምራን እንስተቀብለዋት የለ እንዴ? አምራን እኮ ብዙ ነገር አድርጋ እንኳን እንኳን በወንድምሽ በላዩ ላይ ብዙ ነገር አድርጋ እኔ ጋ ብቻ መግጣ እንኳን እሺ ብለው ተቀብለዋት የለ እንዴት ነው እኔ የማይቀበሉኝ? አንቺ ግን ስለ አቶችኝ ነው ሲጀመረ። ወዳሉ አፈቅራሉ የምትዩ እያስመሰልሽ ነው እንጂ ቤተሰቦችና ነገሪያቸው። ፍቅረኛሽ እንደሆንኩኝ ስልሽ ገና እኮ ገና ሳልጨርስ ነው የምትዩ ስለዚህ አቶችኝ ማለት ነው። እና ከኔ ሂጂ ብሏታል። እሷ ደግሞ በጭራሽ ከአንተ መሄድ አልፈልግም ያለአንተ መተንፈስ፣ መብላት፣ መጠጣት፣ መሄድ፣ መምጣት አልችልም እያለች ከዚህም በፊት እንደተመለከትነው ደግሞ እነ ኑሐሚን ቤት እራት ላይ እያለችም ሽንት ቤት ገብታ ስታወራው ነበረ። ታዲያ በዛ ሰዓት ኑሐሚን መታ ገብታ ኤርሚን ነው አይደል የምታወሪው ስትላት፣ አዎ ኤርሚን ነው የማወራው ግን እንደ አንቺ ተጫውቶብኝ አይተውኝም ብላታለች። እንደውም እስቴል ኑሐሚንን ስቲል በልቡ ውስጥ ናት፣ ስቲል ይወዳታል፣ ስቲል ያፈቅራታል። ኤሚንን ግን እንደ ቅንጣት ነገር እንኳን አያያትም። ይህኔ ማር እያለ ከዛ ይስቅባታል ደሞ ማለት ነው ሲያሾፍ። ስለዚህ እንደውም እንደውም የሚቀልደውና የሚስቀው ኤሚን ላይ ነው። ኑሐሚንስ እሷ አልፈልግም ብላው እሷ እምቢ ብላ ማለት በቃ እሷ ከህይወቴ ይውጣልኝ የራሴን ህይወት መኖር እፈልጋለሁ ብላው፣ እንጂ ያፈቅራታል ይወዳታል፣ እንደውም እንደነ ኤሚን እንደነ አምራን አይደለም። ወይኔ የርሜጌን ምን አይነቱ አተራም ሰው ነው። በጌታ በጣም አተራም ሰው ነው። እና እንግዲህ ያተርማመታቸው ይገኛል አሁን ተራው ያንቺ ነው። ትንሿ አርግብ ታስፈልግኛለሽ፣ የገንዘብ ምንጭ መሆን አለብሽ። በዛ ላይ ደግሞ ከገንዘቡ አልፎ ደግሞ ቤት ውስጥ የሚፈጠሩትን አንዳንድ ነገሮች ትነግርኛለች ብሎ እንግዲህ ባለው መሰረት ነው ምግቡ እነ ኑሐሚን ቤት ራት ግብዣው እነ ኑሐሚን ቤት እንደሆነ የነገረችውም እሷው እራሷ ናት። እና ምን ተፈጠረ ብሎም ጠይቋት ነበረ። ኧረ ተወኝ እስኪ ምን ያልተፈጠረ ነገር አለ ለማንኛውም ናና ውሰደ ብላ ነበረ። ነገር ግን እሱ ሂዶ አላመጣትም። ምክንያቱም እሷ ከእናቷ ጋር ወደ ቤት ተመለሰች ማለት ነው። ታዲያ አቶ ላይኩን ደግሞ ወደ ቤት ሲመጣ ኤሚንና ዝናሽ እያወሩ ነበር። የሚያወሩት ምንድነው? ኤሚን በጣም ተናዳለች። እንዴ፣ ምን ማለት ነው? እንዴት ነው ይህን የሚያክል ቤት የሚከራይላቸው ብላ ነበረ። እና ወይዘሮ ዝናሹም ለባሏ እንዴ፣ ቆይ አንተ ምን አስብህ ነው ይህን እኛን ቤት የሚያክል ቤት እኮ ነው የተከራየላቸው። ቆይ አንድ ክላስ ምን አንሷቸውን ይህን ሁላ ቤት የተከራየላቸው ብላ ስቀውጠው ውይ መከራይቴ ነው እንደሚገርምሽ፣ እረ ገዝቼለት አለው ገዝቼለት በስሙ አድርጌለት፣ ዛሬ እኮ ሰርፕራይዝ ማድረግ ነበረ ግን እናትና ልጅ ሁለታችሁም እናንተ ማፈሪያዎች ብሏታል። እኛ ማፈሪያ አይደለንም እንዴት ጭራሽ ቆይ አንተ ይህን ስታደርግ እኔ ማወቅ የለብኝም ወይ ብላ ስትጠይቅ፣ እንግዲህ እሱም ያላት ምንም አይመለከትሽም እኔ ነኝ የምሰራው፣ እንደፈለኩ ማድረግ እችላለሁ። የጎደለብሽ ነገር ካለ መናገር ትችያለሽ ብሏታል። በነገራችን ነው የወይዘሮ ዝናሽ ጉዷን የረሳች ትመስላለች። እንደ አርፋ ብትቀመጥ እኮ ነው የሚሻላት። ዳጊ ምን ብለዋል? እንደ ምን አይነት ጉደኛ ነሽ፣ እንደ ጉደኛ ባሏን። በእርግጠኝነት እኔ ስወለድ፣ መቼም ናሆም ትንሽ ልጅ ነው። ስለዚህ ትንሽ ልጅ በአባቱ ጋዜ ጥለሽ ሄደሽ፣ ከዛ እዛ አርግዘሽ፣ እንደገና ተመለሰሽ ሄደሽ እዛ ወልደሽኝ ለዛኛው ለኔ አባት ሰተሽኝ ከዛ ተመለሰሽ ወደዚህ ወደ ባልሽ መጣሽ። እንዳንቺ አይነት ግን ታሪክ በምድር ላይ የለም ብሏታል። በምድር ላይ የለም። እስቲ ንገሪ ማነው እንደዚህ የሚያደርግ በባሉ ላይ ማግጣ፣ በባሏ ላይ ማግጣ፣ ከዛ ደግሞ እንደገና ከተወለደ በኋላም ወስዳ ለማገጠችበት ሰው የምትሰጥ። ያንቺ እኮ የታምር ነው የትንግርት። እውነት ለመናገር የታምር ነው፣ ትንግርት ነው። እንዴት ነው ባሏ ላይ ሌላ ያዘች። ኦኬ፣ ከዛ ደግሞ አረገዘች፣ ከዛኛው ማለት ነው። ከዛ ካረገዘች በኋላ እንደ ቆይ አርግዛ መጥታ እዚህኛው ባሏ ጋር ስትኖር ምንም ሳታደርግ ዘጠኝ ወር ቆይታ ነው። ከባድ ነው ጋይሶ። እስኪ እናንተ ምን ትላላችሁ? ወይዘሮ ዝናሽ ጉዳይ እንቆቅልሽ ነው ጋይሶ፣ እንቆቅልሽ በዓለም ላይ እንደ ያደረገ ሰው ራሱ ያለ አይመስለኝም ከሷ ውጪ ፍጥነት ለመናገር ሰው ብዙ ነገር ሊገጥመው ይችላል። ምን ገጥሟት ሊሆን ይችላል የሚለውን አናቅም ና እንደ ወጉ አስቆ የሳኩት እንጂ የሰው ልጅ ፈተናው ከባድ ነው ብዙ ነው። ለማንኛውም ይህን ይመስል ነበረን። የገረምኝ ነገር የወይዘሮ ዝነሽ ጉዳይ እንዴት ነው ያደረገችው? ማለት አሁን እንዳልኳችሁ ነው። ከዛ ባለ አለ ናሆምን ወለደች። ናሆምን ባሏ ጋ ቁጫ የዳጊ አባት ጋር ሄዳ የሆን ነገር አድርጋ መጣች። አረገዘሾች። ከዛ እስክትወልድ ዘጠኝ ወር የናሆም አባት ጋር ነበረች። ከዛ ስትወልድ ሄደችና ልትወልድ አካባቢ ሄደችና የዳጌ አባት ጋር ወለደችና ሰጠችውና ተመለሰች ወደ ናሆም አባት። ከባድ ነው። ከዛ ኑሐሚንን ወለደች ማለት ነው። እና እናንተ ይህንን ታሪክ ምን ትሉት አላችሁ? በጣም ከባድ ነው። እንግዲህ ይህንን ይመስል ነበረ። እናንተም የመሰላችሁን አስተያየት መጻፍ ትችላላችሁ። አብራችሁ ስለቆያችሁ አመሰግናለሁ። ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታችሁ ይከለብ አመሰግናለሁ። ሀሳባችሁን ጻፉልኝ ማለት ነው። በያላችሁ በሰላማችሁ ይብዛልኝ። ባይ ባይ ተወዳጆች